ሰላም እንኳን ደህና መጣችሁ። ለእኔ የተፈጽሟል ፕሮግራም እንግዳይ ነኝ። ያው በዛሬ በእግዚአብሔር ጸጋ መጥቻለሁ። ሰላሳ አራት ቀናችን ነው ጾምና ጸሎት ከጀመርን እና እግዚአብሔር እየረዳን ነው። እናንተን በርቱ። የመጀመሪያችሁ ከሆነ እንኳን ደህና መጣችሁ ብለን እንላችኋለን። ሁላችንም እዚያ የምንከታተለው ሁሉ ሰዎች እስከ ፋሲካ አንድ ቀን እስኪቀረው እስኪፈሰግ ድረስ በጸሎትና በጾም አለን። እንደገና ደግሞ ጾማችንን ዝም ብለን በደረቅ ጾም ብቻ ሳይሆን የምናደርገው የእግዚአብሔርን ቃል እለት እለት የሚለንን እየተማርን በቃሉ እያደግን ነው እና ከዛ ጸሎታችን ደግሞ በእግዚአብሔር ቃል ተመስርቶ ነው እና በሳምንት አንዴ እሁድ እሁድ ስድስት ቀኑን የተማርነውን ቃላቶች በጸሎት አድርገን እንጸልያለን፣ ለጌታችን እናቀርበዋለን እና በሱ ነው በቃሉ መሰረት ነው ጌታ ጸሎታችንን የሚሰማው እንጂ በራሳችን ቋንቋ ዝም ብለን ቃላት በመጥራት መልካም መልካምን ነገር በመጥራት ሳይሆን በፈቃዱ እንድንጸልይ ይረዳናል። በፈቃዱ ደግሞ ስንጸልይ ጌታ ጆሮቹ ያዳምጡናል። ለእኛም ተግዛስ ይሰጠናል፣ ይመክረናል። መቆረጥ ያለበትን ይቆርጥልናል፣ መተካት ያለበትን ይተክልልናል እና በቃላቱ ነው ማደግ ያለብን እና ብትወዱኝ ትእዛዜን ጠብቆ ያለው። ለዚህ ነው የምንወደው ምንወደውና ትእዛዙን የምናውቀው ደግሞ በቃሉ ነው እና እምነትም የሚመጣልን በቃሉ መሰረት ነው እና በዚህ ነው የምናደርገው። ዛሬ ኤፌሲዮን ምዕራፍ አምስት ከቁጥር 11 እንደዚህ የሚል ቃል አለ። ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ። ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ ምዕራፉን በሙሉ ብታነቡት ሀሳቡን ትረዱታላችሁ። እኔ ግን በሰዓት ስለተወሰንኩኝ ሀሳቡን ጠቅላላ አድርጌ ልገልጥላችሁ መጥቻለሁኝ በጌታ ጸጋ ማለት ነው። እና ምንድን ነው የሚለው መሰላችሁ? እዛ ውስጥ ፍሬ የሌለው ፍሬ እንግዲህ ዛፍን አስቡት ዛፍ ፍሬ ከሌለው ወይም ደሞ አበባ ዛፍ ካላወጣ አንድ ነገር ወይ ለአይናችን የሚያምረን ነገር መሆን አለበት፣ ወይ ለመብል የሚያመጣ ነገር መሆን አለበት። ዛፍ ዝም ብሎ ባዶውን ፍሬ ካላፈራ መጨረሻ የሚጣል ነገር ይሆናል እና እኛም የእግዚአብሔር ልጆች ማደግ ነው ያለብን። ፍሬያማ በሆነ ነገር ነው ማደግ ያለብን እና ምንድን ነው የሚለው ፍሬ በሌለው በጨለማ ስራ አትተባበሩ ሲል የጨለማ ስራ ላይ ፍሬ አይገኝም። ገብቷችኋል? ያ ዛፍ ፍሬ የሌለው ዛፍ ብላችሁ አስቡት። ፍሬ የሌለው ሰው ማለት ነው፣ መልካም ነገር የማይወጣው፣ ጥፋት የሆነ ስራ ማለት ነው። ከዛ ስታነቡት ያንን ምዕራፍ በሙሉ ይሄ የጨለማ ስራ የሚላቸው ነገሮች ዝሙት ነው አንደኛው ይዘረዝርልናል። ዝሙት ይላል፣ እርኩሰትነት፣ መመኘትን፣ የስንፍና ንግግርን፣ ማመንዘርን፣ ጣዖትን ማምለክ እና እንደነዚህ አይነት ነገሮች ናቸው። በስውር ነው እነዚህ ነገሮች በሙሉ የሚደረጉት። ሰካራምነት፣ አመፀኝነት፣ ጥላቻ፣ ቂም እነዚህ በሙሉ የጨለማ ስራዎች ናቸው። በድብቅ ሰው በልቡ ውስጥ በድብቅ የሚያደርጋቸው ነገሮች ናቸው። ገብቷችኋል? ይህንን ነገር ደስ ብሎት በፊት ለፊት የሚያደርገው ነገር አይደለም። በስተጀርባው የሚነዳው መንፈስ አለ። የአጋንንት መንፈስ፣ የክፉ መንፈስ፣ በስተጀርባው ኃይል እየሰጠው እነዚህን ነገሮች ያደርጋል። ዝሙት አሁን ሰው ዝም ብሎ ዝሙት አይዘምትም። ዝሙት ማለት ከዚህ በፊት ነግሬያችኋለሁ። ዝሙት ወንድ ወንድ ሆኖ ወንድን መመኘት ወይም ደግሞ ሴት ሆና ሴትን መመኘት መተኛት ማለት ነው። ወይም ደግሞ ዝሙት ሌላው ትርጉሙ ደግሞ ወንድ ሆኖ ብዙ ሴቶች ጋር መተኛት ወይም ደግሞ ሴት ሆና ብዙ ወንዶች ጋር መተኛት ማለት ነው። ሌላው ግልጽ ነው። ሌላው እርኩሰትነት መመኘትን በቃ የእኛ ያልሆነውን ነገሮች በሙሉ መመኘት፣ የባልንጀራዎቻችንን ባሎችም ሆነ ሚስት መመኘት ገብቷችኋል። በቃ ገንዘብ መመኘት፣ በቃ ገንዘብን በጣም መውደድ፣ እሱም ራሱ አንድ የጨለማ የክፉ ስራ አሰራር ነው። በቃ ጣውት መሆን የሚሆንብን ነገሮች ማለት ነው። በቃ ማንኛውንም ነገር ከእግዚአብሔር ፍቅር በለጠ እኛ ያንን ነገር ስንወደው፣ ሲሰኝነት፣ ሰካራምነት፣ ድራግ መውሰድ እንደነዚህ አይነት ነገር ዘፋኝነት፣ በቃ ዘፈንንም ከእግዚአብሔር የበለጠ ማምለክ በቃ ከስተጀርባው የሚነዳ መንፈስ እንደማለት ነው እና እነዚህ በሙሉ የስንፍና ነገር ደግሞ በቃ ራስን መጥላት እንትን ተስፋ መቁረጥ፣ እግዚአብሔር ላይ ተስፋ መቁረጥ፣ ወደ እኛ ራስን መጥላት ገብታችኋል። ሰውን መጥላት፣ ቂም ደግሞ መያዝ፣ እነዚህ ነገሮች በሙሉ መጨረሻ እነዛን ሰዎች ያጠፋቸዋል፣ ወይም ደግሞ ፍሬ እንዳያፈሩ ያደርጋቸዋል ማለት ነው እና እነዚህ ነገሮች ደግሞ ብዙ ሰዎች ሲያደርጉ በስውር ነው የሚያደርጓቸው። ማንም ሰው ዝሙትን በፊት ለፊት አያደርግም። ወንድ ከወንድ ጋር ሲተኛ በፊት ለፊት ነው ማደርገው ብሎ አይልም። አዎ እርግጥ አሁን በጣም እየበዛ መጥቷል። በግልጥ ነገር እየመጣ መጥቷል ግን በጣም የጨለማ ስራዎች በሙሉ ግን በድብቅ ነው የሚደረጉት። ስለዚህ ወንድ ወንድ ሆኖ ወንድን መመኘት፣ ሴት ሆኖ ሴትን መመኘት ገብቷችኋል። መመኘት ስላችሁ ለመተኛት ከነሱ ጋር መሆን ማለት ነው። ይሄ የአጋንንት ስራ ነው። ይሄ የጨለማ ስራ ነው። እነዚህ ነገሮች በሙሉ ይልና ይደረድርልንና የእግዚአብሔርን መንግስት አይወርሱም የእግዚአብሔርን መንግስትና የክርስቶስን መንግስት ርስት አያገኙም፣ አይቀበሉም ይላል። እና መንግስትን የእግዚአብሔርን መንግስት የዘላለምን ህይወት ሁሉ የሚያሳጡን ነገሮች ናቸው። እነዚህ ነገሮች ንስሐ ገብተን ካላቆም ነው በስተቀር ቶሎ ካልቆመ እነዚህ ነገሮች ነፍስንም የሚያጠፉ ናቸው፣ ስጋንም የሚጎዱ ናቸው። እንደገና ደግሞ ነፍስንም የሚያጠፉ ነገር ናቸው። ስለዚህ እግዚአብሔር ኢየሱስ ክርስቶስ የኢየሱስ ክርስቶስ ደም የኃጢአትን ሁሉ የሚያነጻ ነው እና በሱ አምኖ ሰው በሱ ኃይል በሚሰጠው በክርስቶስ በሚሰጠው ጸጋና መንፈስ ከነዚህ ነገሮች በሙሉ ነጻ መውጣት ይችላል። ገብቷችኋል። እና ነዚህ ነገሮችን አትስሩ አትተባበሩ የጨለማ ነገሮችን በሚስጥር የሚደረጉትን በስውር የሚደረጉትን በድብቅ የሚደረጉትን ነገር ግለጧቸው፣ ይለናል። ገብቷችኋል። አውቃችሁ እንደ ሚስጥር አድርጋችሁ አትደብቁት። በቃ ንስሐ ግቡበት። ለእግዚአብሔር ፊት አቅርቡት በጸሎት ገብቷችኋል። በዝሙት የምትቃጠሉ ሰዎች ካላችሁ ወይም ደግሞ የምትቸገሩ ሰዎች ካላችሁ እግዚአብሔር ፊት በቃ ንስሐ ግቡ። እንደገና ደግሞ አውጣልኝ፣ ይሄንን አልፈልግም እያላችሁ በሉ ለማለት ነው። ገብዛ ገብቷችኋል። ከዛ የእግዚአብሔር መንፈስ ወደ እናንተ ይቀርባል ማለት ነው። እናንተ ወደ እሱ እርዳታ ስጠን፣ ከዚህ አውጣን፣ ከዚህ ባርነት፣ ከዚህ የጨለማ ስራዎች አውጣን፣ መተባበር አልፈልግም ብለን ስንለው እግዚአብሔር ወደ እኛ ይቀርባል። ከዛ ያንን ነገሮች በሙሉ ልጁን በማመን የሚሰጠንና የሚለቀቅልን ጸጋ አለ። የጽድቅን መንገድ እንድንሄድ የእግዚአብሔር ኃይልኛ ላይ ይፈስልናል ማለት ነው። ገብቷችኋል? ስለዚህ ራሳችን ስጋችን የሚመኘውን ወደ ክፉን መንገድ የሚሄደውን የክፉት ምኞቱን እንዳያደርግ መስቀሉን ተሸክመን ራሳችን እግዚአብሔርን ልጅ ኢየሱስ ክርስቶስን ከወደድን የእሱ ፍቅር እና የእሱ መስዋዕት ከገባን እነዚህ ነገሮች በቃኝ አንፈልግም ብለን መስቀላችንን ተሸክመን እንራመዳለን ማለት ነው። ገብቷቸዋል የሚወደኝ ቢኖር የራሱን መስቀል ይሸከምና ይከተለኝ ብሏል። እና እነዚህ ነገሮች እምቢ ማለት ለማለት ተዘጋጁ ማለት ነው ገብቷችኋል። መስቀል ማለት በቃ አልፈልግም። ስጋዬ ይፈልጋል ወደ ዝሙት እኔ ግን አልፈልግም፣ ይሄ መስቀሌ ይሁን። ገብቷችኋል። እርኩሰትነት የተለማመድኩት አለ፣ ይህንን አልፈልግም፣ መስቀሌ ይሁን፣ እከተለዋለሁ ጌታን እያልን ያ የስጋ እንትናችን ክፉ ስጋ ምኞታችንን የክርስቶስ የሆኑት በሙሉ ሰቀሉት ይላል። ገብቷችኋል። ልክ ጌታ ኢየሱስ ክርስቶስ ኃጢአትን በመስቀል ላይ እንደሰቀለው ራሱ ሲሰቀል ራሱ ኃጢአትን የኛን ሁሉ ኃጢአት ተሸክሞ ነው መስቀል ላይ የተቀመጠው። ገብቷችኋል። የወጣው እና ያንን ሁሉ ኃጢአታችንን እሱ መስቀል ላይ መስጠት ለእሱ ይኸውልህ፣ ይሄንን በቃ ስቀለው፣ ግደለው ብለን ያንን የሚያስቸግረንን ነገሮች በሙሉ ፍሬ የሌለውን የጨለማ ስራዎቻችንን በሙሉ መስቀሉ ስር ማስቀመጥ አለብን። መስቀሉ ላይ መስቀል አለብን ማለት ነው። ገብቷችኋል። እና በዚህ ምክንያት ነው የዲያብሎስን እና የጨለማን ስራ እንትን አትተባበሩ ፍሬ የማያመጣላችሁን የማያሳድጋችሁን ነገር አትተባበሩ ብሎ የእግዚአብሔር ቃል የሚነግረን ማለት ነው። ገብቷችኋል? እምቢበሉት ለማለት ነው። ከዛ ሌላ ምንድን ነው መሰላችሁ? እነዚህ ደግሞ ዝሙትም ሆነ ጣዖት ማምለክም መመኘትም፣ የስንፍና ንግግር መደረግ ብዙዎቹ ምንጭ አላቸው። አንደኛ የተጀመረ ልምምድ ነው ከአንድ ቀን ልምምድ ወደ ሁለተኛ ወደ ሶስተኛ ገብቷቸዋል። እንዲህ እየተባለ የመጣ ነው። ብዙ ጊዜ ከጉዳት ነው እነዚህ የሚመነጩት ራስን ካለመውደድ ነው። ለምን አላማ እዚህ ምድር ላይ መፈጠራችንን አለማወቅም ነው። የእግዚአብሔርን ቃል የእግዚአብሔርን አላማ የተፈጠርንበትን አላማ አለማወቅ ነው መሳት ነው። ብዙ ጊዜ እንደነዚህ አይነት ነገሮች ጋር የሚወስዱን ማለት ነው ግራ በተጋባንበት ጊዜ ለጊዜው ደስታ የሚያመጣልን ለጊዜው የስጋ ምኞታችን ለጊዜው ነው። ገብቷችኋል። በቃ ሳትስፋይ የሚሆንበት እርካታ የሚያገኝበት ለጊዜው ጋር በቃ አንዱ ወደ ዝሙት ይሄዳል፣ አንዱ ወደ ስካር ይሄዳል፣ አንዱ ወደ ሲጋራ ይሄዳል። ገብቷችኋል። ዋናው ግን ምንጩን ብታጠኑት ግን እግዚአብሔርን አምላክን አለማምለክ ነው። የእግዚአብሔርን አላማ የእግዚአብሔርን ፈቃድ አለማወቅ ነው። እነዚህ ሁሉ ምንጮቹ ወንድን ወንድን መፈለግ፣ ሴትን ሴትን መፈለግ ራሱ ለእግዚአብሔር ክብር አለማምጣት እንደሚገባው ነው የሚለን የእግዚአብሔር ቃል ላይ የሚነግረን እግዚአብሔር እንደሚገባውን ምስጋና ካለመስጠት ምክንያት ነው። እግዚአብሔርን ካለማምለክ ምክንያት ነው። እግዚአብሔርን ካለማወቅ ምክንያት የሚመነጩ ናቸው። እነዚህ ገብቷችኋል? ምክንያቱም ነፍሳችን ትቅበዘበዛለች። አለበለዛ የሆነ ነገር እንደ ጎደላት ታውቃለች፣ እግዚአብሔር ከሌለ። ከዛ ግን የሚመስላት በዝሙት ይመስላታል። ወይም የሚመስላት እርካታ የሚገኘው በጣዖት አምልኮ ይሆናል፣ በርኩሰትነት ይሆናል፣ በመመኘት ይሆናል፣ በሲሰኝነት ይሆናል። ገብቷችኋል? እነዚህ የመቅበዝበዝ እንትኖች ናቸው፣ ውጤቶች ናቸው። ነፍስ ረፍቷ ላይ አለመግባቷ አምላኳን አለማወቋ ምክንያት እነዚህ ናቸው። እነዚህን ስራ የሚያመጣብን የጨለማ ስራን የሚያመጡት የነዚህ ምንጩን ፈጣሪያችንን እግዚአብሔርን እንደሚገባው አለማምለክና እንደሚገባው አለማወቅ የእሱ እውቀት ጉድለት ነው። ይሄ ሁሉ የሚያመጣብን ማለት ነው። እና ከውስጥ ያቺ ነፍስ ስትናወጥ ለጊዜው ስጋ እንዲህ ብታደርግ ትደሰታለህ ስለሚል እንደዚህ ብታደርጊ ትደሰቻለች ስለሚል ለጊዜው ነው። በቃ እንትን የሚል መልካም ነገር ሊመስል ይችላል። ለምሳሌ ግን የአንዷ ቀን ሁለት ቀን ትሆናለች። ምን አለበት መጠጥ ብጠጣት። ግን መጠጥ ሲጠጣ አይምሮን ያስትና ይላል። ዝሙት ሰው እንዲፈልግ ያደርገዋል ነው የሚለው በቃ ገብቷችኋል? ሴትን ራቁቷን እንድታይ መጽሐፍ ቅዱስ ላይ ወይን ብዙ የሚያበዛ ሰው የሚጠጣ ሰው አልኮል የሚጠጣ ሰው ሴትን ልብስ ለብሳ ሳይሆን የሚያያት ትንሽ ቆይቶ ራቁቷን ያያታል። ስለዚህ ያ በስተጀርባው የዝሙት መንፈስ ይመጣበታል ሳያውቀው፣ በመጠጡ በኩል የከፈተው በር አለ ማለት ነው። ገብቷችኋል? ከዛ ያ ደግሞ መጠጡ ዝሙትን ወደ ዝሙት ይገፋፈዋል ማለት ነው ገብቷችኋል። እና ወደ ትዳር ሳይሆን ወደ ቁም ነገር ነገር ሳይሆን ለጊዜያዊው ከሴት ጋር ለመተኛት ወይም ደግሞ አንዳንዴ አልፎ ወንድ ወንድን የመፈለግ አይምሮ ይቀየርበታል ማለት ነው ገብቷችኋል። ይሄ ደግሞ በአንድ ቀን ሳይሆን ከብዙ ዓመታቶችም ሊሆን ይችላል። ከብዙ ጊዜያቶች በኋላ ይሄ ነገር ይመጣል። ኢቭን አሁን ዝሙት የሚያደርግ አሁን ወንድ ሆኖ ሴት ጋር ብዙ የሚሄድ ሰው የነበረ ትንሽ ቆይቶ ደግሞ ያንን ዝሙቱን ካልሰበረው ያንን የጨለማ ስራውን ካላቆመ መጨረሻ ያ ዝሙቱ ደግሞ ወንድን እንዲፈልግ ያደርገዋል ችግሩ ገብቷችኋል። ወይም ደግሞ ሴትን ብትሆን ትንሽ ቆይታ ወንድን ስታቃየር ስታቃየር ትቆይና መጨረሻ ሴትን ፍለጋ ትመጣለች፣ ገብቷችኋል። ስለዚህ መጨረሻ የለውም የዲያብሎስ ስራ። በቃ እናንተ እስክትጠፉ ድረስ ነው። ወደ ጥልቁ ወደ ጥልቁ ጥልቁ ጥልቁ ጨለማ የሚያስገባችሁ ፍሬ እንዳይኖራችሁ እንድት የእግዚአብሔርን መንግስት እንዳትወርሱ ነው። የእግዚአብሔርን ርስት የክርስቶስን ርስት አያገኙም ስለሚል እንደዚህ አይነት የሚሰሩ ሰዎች እናንተ እንዳታገኙ ዲያብሎስ ጭፍሬ እንዳታፈሩ የበጎ ስራ እንዳትሰሩ ይይዛችኋል። በዛ አስሮ ማለት ነው። ገብቷችኋል በእናንተ ላይ ይነግሳል ማለት ነው። ሀይል የሚሰጣችኋል ደግሞ አንዴ የዝሙት መንፈስ ሌላንም ደግሞ እንድታደርጉ ኃይል ይሰጣችኋል። በቃ ትን ለማመዱት አላችሁ ከአንዱ ቦታ ሌላ አንድ ገና መሄድ ከአንዱ ቦታ ለመሄድ ገብታችኋል ኃይል ይሰጣችኋል። ከየት ነው ኃይል የሚሰጣችሁ? ከዲያብሎስ ፍሬ እንዳታፈሩ ነፍሳችሁ እንድትጠፋ የሚፈልገው ክፉ መንፈስ፣ የጨለማው መንፈስ ኃይሉን በእናንተ ላይ ያደርግባችኋል እና ለእናንተ ደግሞ አይምሮአችሁን ያሳስታል። በጣም ቆንጆ እንደሆንሽ ነው የሚነግርሽ በጣም በቃ ተወዳጅነት እንዳለሽ ነው የሚነግርሽ። ገብቶሻል። ዝሙት ውስጥ ስትገቢ ወይም አመንዝራው ስትገቢ፣ ወንድም እንደዚሁ አንተ በጣም አንድ ሰም እንድሆን አንተ በጣም ቆንጆ እንድሆን ለሴቶች ሁሉ እንደማያልፉ ገብቷችኋል። እንደዚህ ነው አድርጎ የሚያሳይና አይምሮንም እስኪያስት ድረስ ማለት ነው። ያታልላልና ዲያብሎስ አስቡት። እባቡ ዲያብሎስ አሳሳች ነው። ሐሰተኛ ነው። ገብቷችኋል። እናንተ በብዙ ሴቶች ተወዳችሁ፣ ወንዶች ለምሳሌ ነፍሳችሁ ቢጠፋ የዘላለም ገሃነም ነው የምትገቡት። ገብቷችኋል። ወንድም እንደዚሁ፣ ሴትም እንደዚሁ መጨረሻ ገሃነም። ሀሳቡ በስጋችሁ የኢየሱስ ክርስቶስ ማደሪያ እንዳይሆን፣ እንዳትቀደሱ ያደርጋችኋል። ገብቷችኋል። ምክንያቱም ዝሙት የሚሰራ ወይ ማመንዝራ የሚሰራ ሰው በላዩ ላይ በስጋው ላይ ያንን ክፉ መንፈስ እረፍብኝ ብሎ ማለት ነው ገብቷችኋል። ያ የቅዱሱን በጎ ነገር ፍሬ ሊያፈራ የሚችለውን ነገር ያባርረዋል። የክርስቶስን መንፈስ እናንተ ላይ እንዳያድር ያደርገዋል ማለት ነው። ከዛ እናንተ መጨረሻ እንድትሞቱ ነፍሳችሁ እንድትሞት እንደገና መጨረሻ ላይ በበሽታ ደግሞ መጨረሻ እንዲህ የሆነ ሰው ደግሞ መጨረሻ በሽታ ይዘውና ይሞታል። መጨረሻ እንደገና ደግሞ እሱ ብቻ አይደለም አእምሮውን ራሱ እስኪታመም ድረስ ወንድ ከወንድ ጋር ብዙ ጊዜ የሚተኙ ሰዎች ወይም ሴት ከሴት ጋር ሲተኙ አእምሯቸውን ሁሉ ነው የሚያስተው ብቷቸዋል። ብዙ ጊዜ የሜንታል ኬዝም ያመጣባቸዋል ማለት ነው። ዝሙትም የሚሄዱ ሰዎች እንዳልኳችሁ ትንሽ እየቆየ ሴትና ወንድ የነበረው እንደገና ወንድና ወንድ እንዲሄድ ያደርገዋል። ሴትና ሴት እንዲሄድ ያደርገዋል። ገብቷችኋል? ወይም ደግሞ ብዙ ሆናችሁ አብራችሁ እንድትተኙ ደግሞ ያደርጋችኋል። እና እያደገ እያደገ የጥልቁ የጨለማ ስራ እያደገ እያደገ ነው የሚመጣው። ገብቷችኋል? ከዛ ህጻናቶችንም እንድትገናኙ ያደርጋችኋል። በቃ ምንም እንትን ራስ መግዛት እንዳይኖራችሁ ያደርጋችኋል። እና ከስራ ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ እሺ አትበሉት ያንን መንፈስ በቃ በጸሎት በጾም እግዚአብሔር ጋር ንስሐ በመቅረብ ነው ልትቃወሙት የምትችሉት እና ስትቃወሙት ደግሞ የእግዚአብሔርን ጦር ዕቃ በሱ ዝሙትን እግዚአብሔር ካደረግኩኝ እኔ የእግዚአብሔርን የዘላለም ህይወት አልወርስም፣ የክርስቶስን መንግስት ርስት አልቀበልም፣ ጥፋት ነው የምሆነው፣ እጠፋ አለሁኝ፣ ይፈረድብኛል እያላችሁ ለአይምሯችሁ ለነፍሳችሁ ስሜታችሁን ለስሜታችሁ ለእውቀት መስጠት አለባችሁ። ይህንን እውቀት ይሄ እውቀት ባዶ ከሆናችሁ መጨረሻ ሰይጣን ጭልምልም ከዳድ ናችኋት። ዝሙትንም ከዳድ ናችኋት። በጨለማ የምታደርጉ ሰው አያውቅም ብትሉ እግዚአብሔር ያውቃል። ገብቷቸዋል። እግዚአብሔር የሚያውቃል፣ ሰይጣን የሚያውቃል እና ሴጣን ደግሞ አንድ ቀን ያዋርዳችኋል። እንደዛ ወንድ ሆናችሁ ወንድ የምትፈልጉ ሴት ሆናችሁ ሴት የምትፈልጉ አንድ ቀን እግዚአብሔር ያዋረዳችኋል። በአንድ ነገር አድርጉ ውርደት ነው የሚመጣባችሁ። ስለዚህ ሁሌ የሴጣን ስራ መጀመሪያ ደብቂ ደብቂ ልህና መጨረሻ የምትዋረዱበት ጊዜ ይመጣል። የእውነት ያ የጨለማ ስራ ወደ ብርሃን የሚመጣበት ጊዜ አለ እና መጨረሻ እናንተ ደግሞ ይሄ ነገር ሲገለጥባችሁ ነፍሳችሁንም ማጥፉ ሊላችሁ ይችላል። ስለዚህ በጣም በጣም ከእንደዚህ አይነት ከፍሬ ከሌለው ከጨለማ ስራ ጋር አትተባበሩ ሲል እግዚአብሔር እውነቱን ነው። በቃ የእውነቱን ቃል ነው የሚነግረን፣ እሱ ስለፈጠረን እነዚህ ነገሮች ተጠንቀቁ፣ ከእንደዚህ አይነት ነገሮች ተጠበቁ ብሎ በቃሉ ላይ በብዙ ከመጀመሪያው ጀምሮ መጽሐፍ ቅዱስ የሚነግረን ዝሙትን ተጠንቀቁ እንደገና ደግሞ አመንዝራን ተጠንቀቁ። አመንዝራ ደግሞ ባልና ሚስት ሆናችሁ ባል ከሚስቱ ውጭ መሄድ፣ ሚስት ከባሏ ውጭ መሄድ፣ ይሄ ራሱ የእግዚአብሔርን እና የኢየሱስ ክርስቶስን ርስት አይወርስም ነው የሚለው። ፍርድ እንደሚጠብቃችሁ የእግዚአብሔርን እነዛን ለነዛ ሰዎች ስትሉ ትተዋችሁ ለሚሄዱት ሰዎች ስትሉ እናንተ ትልቁን ስጦታችሁን የዘላለም ህይወታችሁን ታጣላችሁ ማለት ነው። ከዛ መጨረሻ ደግሞ ድብብ ሲመጣ ያ ድብብቅ ያስጨንቃችኋል። የጭንቀት በሽታ ይዛችኋል። የሌብነት መንፈስ ሁሌ ሌባ የሚገለጥባችሁ እየመሰላችሁ ትሳቀቃላችሁ። ገብታችኋል። ማንም ለዚህ ነው አትዋሹ አትስረቁም ይለን። ማንም እንኳን ውሸታችሁን ባያቅም ራሳችሁ አይምሯችሁ ህሊናችሁ ራሱ ይከታተላችኋል። ህሊናችሁ ራሱ ማረፍ አይችልም። ነፍሳችሁ ራሱ አታርፍም። እና ያ ለምን በጎ ህሊና ስለሌላችሁ፣ ጥሩ እንቅልፍ ማትተኙ በቃ፣ ሰራቂዎች ሌቦች ነው የምትሆኑት። ገብቷችኋል። የሰውን ሚስት ስትሰርቁ ወይም የሴትን የሰውን ባል ስትሰርቁ ማለት ነው። እና ከእንደዚህ አይነት ከጨለማ ስራ ጋር አትተባበሩ እያለ በጣም የእግዚአብሔር ቃል ይነግረናል። ምክንያቱም ኢየሱስ ክርስቶስ ራሱ የሞተበት አንዱ አላማ ኃጢአትን እነዚህ አይነቶችን የሥጋ ሥራዎችን በሙሉ ይዞ ነው ኃጢአትን በሙሉ የገደለው ሰው ስለሆነ እና ይቻላል። በእግዚአብሔር ኃይል ደግሞ ይቻላል። ዝሙት አለማድረግ በእግዚአብሔር ኃይል ይቻላል። አለመመንዘር አለማመንዘር በእግዚአብሔር ኃይል እና ጸጋ ይቻላል። ገብቷችኋል? እናንተ ወደ እግዚአብሔር ስትቀርቡ እግዚአብሔርም ደግሞ ወደ እናንተ ይቀርባል እና ይሄ ልምምዳችሁን ወደዛ የሚወስዳችሁን ወደ ዝሙት የሚወስዳችሁን ልምምዳችሁን ፊልም የምታዩ ከሆነ ፖርኖግራፊ የምታዩ ከሆነ በቃ እንዲህ አይነት ነገሮች የምታዩ ከሆነ እነሱን አቁሙ፣ ጽሙ በቃ እነዚህ ሁሌ እናንተ አሁን በፋሲካ ብቻ ሳይሆን እሱን የምትጾሙት ሁሌ በቃ መጾም አለባችሁ። ይህንን ነገር እስኪሰበር ይሄ ነገር እስኪወጣላችሁ ድረስ በጸሎት ነው በጸሎትና በጾም ነው ስጋችሁን እና በንስሐ እግዚአብሔር ጋር ደጋግማችሁ ይህንን ነገር አልፈልግም ብላችሁ ስትሉት እግዚአብሔር እንዳ አለመፈለጋችሁን ያንን የክፉ ምኞታችሁን መስቀላችሁን ተሸክማችሁ እንደምትሄዱ ስለሚያውቅ ጸጋው ይለቀቅላችኋል ማለት ነው። እና በቅድስና የእሱን መንፈስ ትቀበላላችሁ በቅድስና እንድትመላለሱ ኃይሉ መንፈሱ ያግዛችኋል ማለት ነው። ስጋ ደካማ ነው ይለናል። ገብቷችኋል። ስለዚህ ለስጋችሁ አትራሩለት። ለስጋይት ለጊዜው ደስ ታገኛለሁ። ለጊዜው እንትን ይሄ ነገር ያምረኛል ብላችሁ በዛ ነገር አትሄዱ። የእግዚአብሔር ቃል ምንድን ነው የሚለን? ይሄንን ነገር የምናደርገው ደግሞ የምንዋጋው ደግሞ ሰውን ሆነን ገብቷችኋል። እንደ ሰው ልማድ እንመላለሳለን ይላል። ሁለተኛ ቆሮንጦስ ምዕራፍ አስር ከቁጥር ሰው በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር እቃችን ስጋዊ አይደለም፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውን ሀሳብ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አይምሮን ሁሉ እንማርካለን ይላል እና እግዚአብሔር ይመስገን እነዚህን አይምሮ ዝሙት ዝሙት የሚያስብላችሁን ማመንዝራን፣ ወደ ርክስነት የሚያድጋችሁ የቅናት መንፈስ፣ አመፃን፣ መጥላትን፣ ቂምን እንዲህ የሚያደርጉ የስራ ስጋዎች የስጋ መከራከር፣ መጠላትን እንዲህ የሚገፋፋችሁ መንፈስ እንትን በማን ነው የምትዋቁት መሰላችሁ? በእግዚአብሔር በሚሰጠን በክርስቶስ በሚሰጠን ኃይል ነው እና አእምሯችሁ ወደዛ ሊመጣባችሁ ጥልጥል ሊላችሁ ዝሙት ዝሙት ሊላችሁ ሲሉ አስገዙት። አእምሯችሁን ነው ሚለን፣ ገብቷችኋል? ለክርስቶስ አእምሮ አስገዙት። አእምሯችሁን ለክርስቶስ በመታዘዝ አስገዙለት፣ እግዚአብሔርን በመታዘዝ አእምሯችሁን፣ ይሄ ፍላጎታችሁን፣ የሥጋ ፍላጎታችሁን አስገዙት። የእኛ ይሄ ደግሞ ምንድን ነው የምንዋጋው ከስተ ጀርባው ያለው የምሽግ ጦር የዲያብሎስ አሰራርን የዲያብሎስን ፈተና እንድታፈርሱ ጌታ ኢየሱስ ክርስቶስ የተገለጠው የዲያብሎስን ስራ ለማፍረስ ነው ይላል። ስለዚህ ወደ ክርስቶስ ስንጠጋ፣ ወደ ኢየሱስ ክርስቶስ ስናምነው፣ ወደ እሱ ስንጠጋ መንፈሱን ይሰጠናል። እሱ ያፈረሰበትን ጸጋ እኛ ላይ ይጨመራል እና እኛም ደግሞ ይህ ምሽጉ የሚያስቸግረን በስውር የምንሰራው ነገሮች በሙሉ እሱ ጋር መስቀሉ ጋር ስናቀርብለት በንስሐ ወደዛ ስንሆን እያጠበን እያጠበን በቃሉ እያጠበን ከዛ ነገር ነፃ ያውጠናል ማለት ነው። ገብታችኋል። እኛም ደግሞ ይላል መታዘዛችንን ከፈጸምን በኋላ አለመታዘዝን ሁሉ ለበቀል ተዘጋጅተናል። አዎ አሁን ደግሞ እናንተ ደግሞ ያንን አለመታዘዝ፣ ማንም ሰው መጀመሪያ አንታዘዝም ነበር፣ በኋላ ታዘዝን። ገብቷችኋል። ከዛ ያንን አለመታዘዝን በቀል፣ ለበቀል ትነሱበታላችሁ። ሌላውን በማስተማር ሌላውን እንዲህ አድርጉ በማለት በእግዚአብሔር ቃል ራሱ ክፉን መንፈስ የተሰወረውን ነገር ትገልጡበታላችሁ። ገብቷችኋል። ሌላም ሰው እዛም እንትን ውስጥ የጨለማ ስራ ውስጥ የተቀመጠውን ሰው አይምሮ እንዲነቃ ታደርጉታላችሁ። መንፈሱ እንዲነቃ አንተ የተኛ ንቃ፣ ክርስቶስም ያበራልሃል ይላል። ስለዚህ ዝሙት ላይ የነበሩ ሰዎች ስለ ትምህርቱን ስለ ዝሙት ትምህርት በሚያጠኑበት ጊዜ ክርስቶስ ያበራላቸዋል። ገብቷችኋል እና ንቁ ብለን የምንላቸውንም ጸጋ ይሰጠናል ማለት ነው። ገብቷችኋል እና አንደኛ ጴጥሮስ ምዕራፍ ሁለት ቁጥር ዘጠኝ ደግሞ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ የንጉስ ካናት ቅዱስ ህዝብ ለርስቱ የተለየ ወገን ናችሁ። ቀድሞ ወገን አልነበራችሁም፣ ምህረትም አልነበራችሁም። አሁን ግን የእግዚአብሔር ወገን ወገኖች ናችሁ፣ ምህረትን የተቀበላችሁ ናችሁ ይለናል። እግዚአብሔር ይመስገን። አዎ እኛ ድሮ የማንታዘዝ ነበርን የእግዚአብሔር ወገኖች አልነበርንም። አሁን ግን በመታዘዝ የእግዚአብሔር ወገን ሆነን የእግዚአብሔር ምሕረትን የተቀበልን ሆነን ገብቷችኋል። ስለዚህ በጎ ነገርን ተናገሩ። መልካም ነገሩን ተናገሩ። ለዚህ ነው ከጨለማ ከድቅድቅ ጨለማ ወተን ወደ ብርሃን ወደ ክርስቶስ ብርሃን የመጣ ነው። እሱ ሲያበራልን መንፈሳችንን ሲያነቃልን እሱን ስንወድ እሱን ስንቀበል የምንቀበለው የሚሰጠን ጸጋ አለ። አሁን መልሰን ወደ ጨለማ አንሄድም። የጨለማ ስራዎችን አናስተናገድም። ከጨለማ ስራዎች ጋር አንተባበርም። ገብቷችኋል። ፍሬ የሌለው ዛፍ እንደ ተቆርጦ እንደሚቃጠለው እና ለማገዶ እንደሚሆን እኛም ደግሞ የዘላለም ፍርድ ይጠብቅብናል ማለት ነው። እኛም አንታዘዝ ከሆንን እና እግዚአብሔር ደግሞ መጨረሻ ምንድን ነው የሚያደርጋችሁ? እናንተን ከዛ ካወጣችሁ በኋላ ለሌላው በጎነት የምትናገሩ የምታስተምሩ፣ የእግዚአብሔር ወገን ከእግዚአብሔር ጋር ተጣልተው ያሉትን ሰዎች የምታስታርቁ። ምክንያቱም እናንተ እርቅን ከእግዚአብሔር ስለተቀበላችሁ ሌላውንም የማስታረቅ ጸጋ ይሰጣችኋል ማለት ነው። እና የተኛውን መንፈስ የምታነቁ ትሆናላችሁ፣ የምታስተምሩ ትሆናላችሁ እና እግዚአብሔር እንዲህ ነው የሚሰራውና፣ ተጠበቁ። ከጨለማ ስራዎች ጋር አትተባበሩ። የጨለማ ስራ መጨረሻ የእግዚአብሔርን መንግስት እንዳትወርሱ ነው የሚያደርገው። እንደገና ደግሞ እግዚአብሔር ያዘጋጀላችሁን የፈጠራችሁን አላማ ካለማወቅ የተነሳ መጨረሻ አይምሯችሁንም በጭንቀት ይይዛችኋል። የማበድ በሽታ ሊመጣባችሁ ይችላል። የጭንቀት በሽታዎች ሊመጣባችሁ ይችላል። ለፍራቻ መንፈስ ይመጣባችኋል። ከሌላው ከዝሙቱ ከምኑ ከምኑ የበለጠ ሌላ ደግሞ የመጨረሻ እንደዛ ደረጃ ትደርሳላችሁ እና ይህም የሚሆነው የተወሰነ እድሜ ነው። ዝሙት የምትሰሩት ከዛ ዝሙት መስራት ሳትችሉ ደግሞ ያንን ስታረጁ ደግሞ ያን የሰራችሁትን ነገር በማስታወስ በሐዘን እና በጭንቀት መንፈስ ሰይጣን እድሜ ልካችሁን ሽማግሌም አሮጊት መሆናችሁ ተጨንቃችሁ እንድትታሰሩ ነው የሚያደርጋችሁና እባካችሁ ከፍሬ ከሌለው ከጨለማ ስራ ጋር አትተባበሩ የሚለውን ቃል ነው ዛሬ። ተማር ነው ነገ ደግሞ በጸሎት ሰንበት ነው። በጸሎት እንመጣለን። የእናቶች ቀን ነው። ለእናቶች እንጸለያለን። እንደገና ደግሞ ለራሳችንም እናቶች እንጸለያለን። እናት ለሌላቸው አያት አያት ከሌላቸው አክስት በቃ እናት ሆነው ላሳደጓችሁ በሙሉ እንጸለያለን። ነገ እንድትመጡ ጋብዛችኋለሁ። በዛ ላይ ደግሞ የሳምንቱን የተማርነውን ትምህርትም ደግሞ አጠቃለን እንጸለያለን ማለት ነውና እንደወደዳችሁ፣ ተስፋ አደርጋለሁ። ነገ ደግሞ በእግዚአብሔር ቀን እንገናኛለን። በእረፍት ቀን፣ በሰንበት ቀን እንገናኛለን። እሺ፣ ደህና ሁኑልኝ።